ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ከሁለተኛው ለነከ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ አዳዲስ ስፖርታዊ ጉዳዮችን እንደተለመደው ይዘንላችሁ መጥተናል። በምሳ ሰዓቱ የስፖርት የመረጃ ሰዓታችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ፎአር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለው። ለተከታዮቹ ደቃዎች አብራችሁኝ ንትቆዩን በአክብሮት ጋብዛለው። ትልልቆቹን ክለቦች አርሰናል፣ ማንቸስተር ዩናይትድ ቻልሲ፣ ሊቨርፑል ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን በስፋት የምናነሳ ይሆናል። ስለምታደምጡኝ እጅጉን ከልብ አድርጌ አመሰግናለሁ። በቀጥታ ወደ ዛሬ ፕሮግራማችን የምናመራው ፏልባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። ሞሐመድ ሳላህ ሊቨርፑልን ለቆ ወደ ፈረንሳይ የሚሄድበት እድል እንዳለ እየተገለጸ ነው። ግብፃዊው የክፍት ተጫዋች የአሁኑ የውድድር ዘመን ካለቀ በኋላ ክለብ ሊቀይር ነው። አዲሱ መዳረሻውም የአውሮፓ ክለብ እንደሚሆን እየተጠበቀ ነው። ሞሐመድ ሳላህ የመጨረሻውን የውድድር ዘመኑን በሊቨርፑል እያሳለፈ ነው። እንደ ተለያዩ ዘገባዎች ከሆነ ግብፃዊው ኮከብ ከቀያዮቹ ጋር ያለውን ውል ላለማደስና በሚቀጥለው ክረምትም በነፃ ወኪልነት ለመልቀቅ ከወዲሁ ወስኗል። ምንም እንኳን ብዙ ክለቦች እሱን ለማስፈረም ፍላጎት ያሳዩ ቢሆንም ሁሉም ነገር የሚያመለክተው ፓሪስ ሳን ዠርሜን ፊርማውን ለማግኘት የተሻለ ቦታ ላይ እንደሚገኝ ቡድን ነው። የፓሪሱ ቡድን አጥቂውን በቅርብ ርቀት እየተከታተለ ሲሆን ከቅርብ ምንጮች በተገኘ መረጃ መሰረትም ሳላህን አዲሱ ፕሮጀክታቸውን እንዲቀላቀል አሳምነውታል። ከኬልያን ምባፔ መልቀቅ በኋላ ፓሪስ ሳን ዠርሜን አዲስ አጥቂ መሪም ይፈልጋል። እናም ግብፃዊው ከሉዊስ ኤንሪኬ እቅዶች ጋርም ሙሉ በሙሉም ይስማማል። ሊቨርፑል አዳዲስ ፈተናዎችን እየፈለገ ያለው ግብፃዊውን ማሳመን አልቻለም። በሌላ በኩል ሊቨርፑል ከቅርብ ዓመታት ወዲህ የከፍተኛ ግብ አስቆጣሪውን ኮንትራት ለማራዘም ብዙ ጊዜ ቢሞክርም ተጫዋቹ ከእንግሊዙ ክለብ ጋር ከሞላ ጎደል ሁሉንም ነገር በማሸነፍ በአንፊልድ ያለውን ምዕራፍም ለመዝጋት የቆረጠ ይመስላል። ሳዑዲ አረቢያም የሳላህን ፍላጎት አሳይተም እንደነበር ነው የሚነገረው። ጥሩ አቅርቦቶችን ማቅርበውለት ነበር፣ ነገር ግን ተጫዋቹ በአውሮፓ ውስጥ መቆየትን ይመርጣል። ወደ ፓሪስ መዘወሩም ከተረጋገጠ ሳላ የመልበሻ ክፍሉን እንደ እነ ኦዝማን ዴምቤሌ፣ አችራፍ ሃኪሚ ካሉ የፓሪስ ሰን ዠርሜን ኮከቦች ጋር ይጋራል። ይህም ክለቡ በፈረንሳይ የበላይነቱን ለመቀጠልና የአውሮፓ ቻምፒየንስ ሊግ ዋንጫንም ለማሸነፍ እጅጉን ይረዳዋል ተብሎ ነው የሚታሰበው። ኤንዞ ማሬስካም የማንቸስተር ዩናይትዱን አማካይ ሊያስፈርም ዝግጁ ሲሆን በ ጥርጣሬ ፈጥሯል። ቸልሲዎች የማንቸስተር ዩናይትዱን አማካይ ኮቢ ማይኖን በዚህ ክረምት ለማስፈረም በዝግጅት ላይ ናቸው። የኮቢ ማይኖ ፊርማ ከታሰበበት አንዱ ምክንያት የሮሚዮ ላቪያ የረጅም ጊዜ የአካል ብቃት ላይ ጥርጣሬዎችን እያደረጉ በመሄዳቸው ነው ሲል ከቼንዶፍ ሳይድ ዘግቧል። ኮቢ ማይኖ ከዩናይትድ ጋር ኮንትራቱን ለማደስ እስካሁን ድረስ ሁለት ወገኖች ሊስማሙ አልቻሉም። ምንም እንኳን ተጫዋቹ ፈጣን እድገት ቢኖረውም በሳምንት 20 ሺ ብቻ በማግኘትም ከፍተኛ ክፍያ ከሚከፈላቸው የቡድኑ አባላት አንዱ ሆኖ ቆይቷል። ተወካዮቹ በየሳምንት ወደ 180 ሺህ ፓውንድ የሚጠጋም የደሞዝ ጭማሪ እንዲያደርግም ግፊት እያደረጉ ነው። ይህም ተጨማሪው ማንቸስተር ዩናይትድ እሱን ለማቆየት የሚያደርገውን ጥረት ሊያወሳስበው ይችላል። በተለይም በፋይናንሻል ፌር ፕሌይ ጉዳዮች ኮቢ ማይኖም የጠየቀውን ዋጋ እጅጉን ውድ ያደርገዋል። ቻልሲ በበኩሉ በክረምት በሮሚዮ ላቪያ ላይ ያላቸው ስጋትን ግምት ውስጥ በማስገባት ሁኔታውን በቅርበት ይከታተላሉ። ወጣቱ ቤልጀማዊ በ2023 ክረምት ከሳውዝአምተን በ58 ሚሊዮን ፓውንድ ከተዘዋወረ በኋላ በጉዳት ምክንያት በስታንፈርድ ብሪጅ ከተጠበቀው በታች ሆኗል። ተከታታይ የጡንቻና የቁርጭምጭሚት ችግሮች በመጀመሪያው የውድድር ዘመኑ ከሞላ ጎደል ከሜዳ እንዲርቅ አድርገውታል። በዚህም አመትም 588 ደቂቃዎችን ብቻ የተጫወተ ሲሆን እስከ ወሩ መጨረሻ ድረስም ይመለሳል ተብሎ አይጠበቅም። ኮቢ ማይኖ ወደ ቸልሲ ከሄደ የመሃል ሜዳ ሚዛንን ያመጣል ተብሎ ይታሰባል። ኤንዞ ፈርናንዴዝና ሞይስ ካይሴዶም በመሃል ሜዳ ላይ ሙሉ ለሙሉ አሳማኝ ባለመሆናቸው ቸልሲዎች ኮቢ ማይኖን በቡድናቸው ላይ ጥራትና ሚዛንን የሚጨምር ተጫዋች አድርገው ይመለከቱታል። ሆኖም ግን ዝውውሩ ቀላል አይሆንም። በሚያዝያ ወር 20 ዓመቱ የሚሞላው ኮቢ ማይኖ አሁን ያለው ኮንትራቱ ሁለት ዓመት የሚቀራው ይሆናል። ማንቸስተር ዩናይትድ እንግሊዛዊውን አማካይ እስከ 75 ሚሊዮን ፓውንድ ዋጋ የሚፈልጉበት ሲሆን ነገር ግን ትክክለኛው ከዛ ቅናሽ ከመጣም ለመሸጥ ፈቃደኛ ሊሆኑ ይችላሉ። የስቶክ ፖርት ተወላጅ የሆነው አማካይ ከ6 ዓመቱ ጀምሮ ከዩናይትድ ጋር በመቆየትና በአካዳሚ ውስጥም በማደግ በ17 ዓመቱ በ2023 የመጀመሪያ ጨዋታውን አድርጓል። ከዚያን ጊዜ ጀምሮ 60 የመጀመሪያ ቡድን ጨዋታዎችን ያደረገ ሲሆን ለእንግሊዝም አስር ጨዋታዎችን ማድረግ ችሏል። በአዲስ ኮንትራት ጉዳይ ለረጅም ጊዜ ድርድር ሲደረግ ቢቆየም ስምምነቱ ላይ ግን አልተደረሰም። ሊቨርፑሎች በአርነስ ሎት ምክንያት ተከላካዩን ለመልቀቅ መዘጋጀቱ ታውቋል። ሊቨርፑል በክረምት የዘውር መስኮት ቡድናቸው ላይ ትልልቅ ለውጦችን ሊያደርጉ ነው። ሊቨርፑል በክረምት አዲስ አጥቂና አዲስ የግራ መስመር ተከላካይ ወደ ክለቡ እንደሚያመጡ እየተነገረ ቢሆንም ከነባር ተጫዋቾች የተወሰኑት ሊለቁ ይችላሉ። በዚህ ውድድር ዘመን በአርነስ ስርም ትንሽ የመጫወቻ ጊዜን ያገኘው አንድ የሊቨርፑል ተጫዋች ተከላካይ ጃሬል ኳንሳህ ነው። የሊቨርፑል ኮኮብ የመጀመሪያ ቦታው በቨርጂል ቫንዳይክ እና በኢብራኪማ ኮናቴ የተያዘ ስለሆነም አብዛኛውን የውድድር ዘመን ተጠባባቂ ወንበር ላይ ነበር ያሳለፈው። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚኪ ብራውን እንደተናገሩት ቀያዮቹ ኳንሳህን በውሰት ለመልቀቅ የተዘጋጁ ሲሆን ተጫዋቹ ብዙ የመጫወቻ ጊዜያችን እንዲያገኝም ከአንፊልድ የተቻለ ቦታ ይዘጋጅለታል ተብሏል። ሊቨርፑል አዲስ የመሀል ተከላካይ ለማስፈረም አቅደቧል ሲል ብራውን ለፉትቦል ኢንሳይደር ተናግሯል። ነገር ግን ሌላ ተከላካይ ካመጡ ኳንሳ የት እንደሚገባ ጥያቄዎችን መጠበቅ አለብን። እሱ ላለፉት ሁለት ዓመታት ሶስተኛ ወይም አራተኛ ምርጫቸው ነበር። በዚህ ዓመትም አልተመለከት ነው እንደ ማርክ ጉሂ ያሉ ተጫዋቾች ሊመጡ ይችላሉ። ስለዚህም ጃሬል ኳንሳ የበለጠ ለመልቀቅም ቅርብ ይሆናል ተብሎ ይታሰባል። በእርግጠኝነት በክረምት በውሰት ክለቡ ሊለቅ ይችላል። ሊቨርፑል ተጫዋቹ ብዙ አቅም እንዳለው ያስባሉ፣ ስለዚህም በቋሚነት እንዲለቅ አይፈልጉም። ስለዚህም በውሰት ለሁሉም ወገኖች የተሻለ ሊሆን ይችላል ብዙ መደበኛ የጨዋታ ጊዜን እንዲያገኝና ሲመለስ ደግሞ ወደ መጀመሪያው ቡድን በእቅዳቸው እንዲመጣም ያስችለባል። ጃሬል ኳንሳ በሚቀጥለው የውድድር ዘመን እንኳን በአንፊልድ የሚጫወትበት ጊዜ ስለሚገደብ በውሰት ዝውውር መልቀቁ ጠቃሚ ሊያደርገው ይችላል። ወጣቱ ተከላካይ እድገቱን ለማስቀጠል በየጊዜው መጫወት ይኖርበታል። ለተጫዋቹም ሆነ ለክለቡ ተጫዋቹ በክረምቱ እንዲለቅም መፍቀር ትክክለኛ ውሳኔ ይሆናል። ይህም የተጫዋቹ እድገት በፍጥነት መከታተል ስለሚችል ቀያዮቹ ወደ ፕሪምየር ሊግ ክለብ መሄድን ይመርጣሉ። ቀያዮቹ የቦርንመዝን ዲያን ሆጅሰንን ለመውሰድም ፍላጎት አላቸው። ይህም ለወጣቱ ተከላካይ መጥፎ ዜና ይሆናል ተብሎ ነው የሚታሰበው። ኒኮ ዊሊያምስ አትሌቲኮ ቢልባውን ለቆ አዲስ ቡድን ይቀላቀላል። ኒኮ ዊሊያምስ በእግር ኳስ ሕይወት ውስጥም ቁልፍ ውሳኔ ሊያደርግ ነው። ተጫዋቹ አትሌቲክ ቢልባውን በመልቀቅ በሚቀጥለው የውድድር ዘመን የሚኬል አርቴታውን አርሰናል ይቀላቀላል ሲል የስፔኑ ፌጂያስ ዘግቧል። በቅርቡ ከባስኩ ክለብ ጋር ኮንትራት ቤታደሰም ስፔናዊው የክንፍ ተጫዋች በአዲሱ ኮንትራት 60 ሚሊዮን ዩሮ የውል ማፍረሻውን ተጠቅሞ ከሳን ማሜስ ለመውጣትና የወደፊት ቆይታውንም ከስፔን ውጪ ለማድረግም እየተዘጋጀ ነው። ፕሪሚየር ሊጉ መድረሻዊ ይሆናል። አስተን ቪላ ዊሊያምስ ላይ ከፍተኛ ፍላጎት ቢያሳይም አርሰናሎች በትልቅ የስፖርት ፕሮጀክትም ሊያሳምኑት ችለዋል። ኒኮ ዊሊያምስ ለአርሰናል መጫወት ይፈልጋል። ባርሴሎና ባለፈው ክረምት ለማስፈረምም ሞክሮ ነበር፣ ነገር ግን ኢኮኖሚያዊ ችግሮች ስምምነቱን እንዳገዱት ነው ነው የሚገለጸው። አሁን ከወራት በኋላ አርሰናል ኒኮ ዊሊያምስን የማስፈረም ቁልፍ ተጫዋች ለማድረግ ይፈልጋሉ። አርቴታ ለረጅም ጊዜ የኒኮ ዊሊያምስ እንዲመጣም ሲገፋፉ ነበር። በመጨረሻ ምኞቱ እውን የሚሆንበት ጊዜ በመሆኑም የሚኬል አርቴታ ተጽዕኖ ወሳኝ ነበር። ለዝውውሩ ስፔናዊው የፊት መስመር ተጫዋች የለንደኑ ክለብ ያቀረበውን ሀሳብ በመቀበሉ በቡድኑ ውስጥም ከፍተኛ ክፍያ ከሚከፈላቸው ተጫዋቾች አንዱ ሊሆንም ይችላል። አርሰናል ከአትለቲክ ቢልባው ጋር ለመደራደር አይፈልግም፣ የውል ማፍረሻውን በቀጥታ ሊከፍሉትም ፈቃደኛ ናቸው። በዚህ ዝውር አርሰናሎች የመስመር አጥቂው ክፍላቸውን በወጣት ተጫዋቾች ለማጠናከርም ይረዳቸዋል። አርሰናሎች ከኒኮ ዊሊያምስ በተጨማሪ በፊት መስመሩ ላይ ተጨማሪ አንድ ትልቅ ዝውር እንደሚያደርጉም ይጠበቃል ነው የተባለው። አጥቂው ወደ ፕሪሚየር ሊግ ሊመለስ ነው። በ2024-25 የውድድር ዘመን ውስጥ ጥሩ ጊዜን እያሳለፈ የሚገኝ ያለው የቀድሞ የሲቪያ ተጫዋች ወደ እንግሊዝ ሊያመራ ይችላል። በሲቪያ በነበረበት ጊዜ ግብ በማስቆጠር ብቃቱ የራሱን አሻራ ያሳረፈው ዮሱፍ ኤልናስሪ በስራ ውስጥም አዲስ ፈተናን ሊጋፈጥ እየተዘጋጀ ነው። ሞሮኮዊ ዋጥቂ ፌነርባች ከደረሰ በኋላ ጠንካራ ብቃቱን በማሳየቱም የበርካታ የአውሮፓ ክለቦችን ፍላጎት ስቧል። የእሱን እድገት ሁልጊዜም ከሚከታተሉ ቡድኖች አንደኛው ዌስትሃም ዩናይትድ ነው። ለቀጣዩ የውድድር ዘመን የአጥቂ መስመሩን ለማጠናከር የሚፈልጉት ዌስትሃሞች ፊርማውን ለማግኘትም ከመቼውም ጊዜ በላይ የተዘጋጁ ይመስላሉ። ስለሆነም ፕሪምየር ሊጉ ለሞሮኮዊ ዋጥቂ ትልቅ መዳረሻ ሊሆንም ይችላል። የእንግሊዙ ቡድን ከአጫወታቸው ጋር የሚስማማ አስተማማኝ አጥቂን ለማግኘት ሲፈልጉ የቆየ ሲሆን የቀድሞውን የሲቪያ ተጫዋች ግራሃም ፖተር የሚፈልገው አጫወት ጋር የሚስማማ ይመስላል። በአየር ላይ ኳስ የማስቆጠር ችሎታውና ጥንካሬው ጋር ተዳምሮ ለለንደኑ ቡድን ተመራጭ ያደርገዋል። በቱርክ እያሳለፈ ባለው ሂደት ውስጥም ዩሱፍ ኤልናስሪ መዶሻዎቹን በማሳመኑ በእነሱ የሚፈለግ አጥቂም ሆኗል። ፌነርባቼ ያላሳማኝ አጥቂ አጥቂያቸውን እንግዲህ ለመልቀቅ ፈቃደኛ ስላልሆኑም ድርድሩ ቀላል አይሆንም። ነገር ግን በዓለም ላይ ካሉት እጅግ በጣም ፉክክር ከሚኖርባቸው ሊጎች በአንዱ የመጫወት እድሉን በተጫዋቹ ውሳኔ ላይ ወሳኝ ሊሆን እንደሚችል ይነገራል። የክረምት ተጫዋቾች የዝውውር ገበያ የዚህን ዝውውር ጉዳይ መጨረሻ ያሳየናል በእንግሊዙ ቡድን ፍላጎት ከመቼውም ጊዜ በላይ ጠንከር ያለ ሲሆን አጥቂው ጥሩ እንቅስቃሴን እያደረገ በመምጣቱ ሁሉም ነገር ሞሮኳዊው የወደፊት እጣ ፈንታው በፕሪሚየር ሊግ ላይ እንደሚገኝም ያሳያል ነው የተባለው በሪያል ማድሪድ እየተፈለገ ያለው የፓሪስ ሰን ዠርሜኑ ኮኮብ ከፓሪስ ሰን ዠርሜን ምርጥ ተጫዋቾች አንደኛው የነጩን ቦርድ ፍላጎት በመሳቡ የሪያል ማድሪድ ተጫዋች ሊሆን ይችላል። ሪያል ማድሪድ የሉካ ሞድሪችን አስተማማኝ ተተኪ ለማግኘት ገበያውን መቃኘቱን ቀጥለዋል። እናም በፓሪስ ሰን ዠርሜን ደምቆ የቀጠለውን ተጫዋችና የተጫዋች ላይ አይኑን ጥለዋል። የ25 ዓመቱ ፖርቱጋላዊ አማካይ ቪታኒሃ በመጪው የውድድር ዘመን የነጮቹን ማሊያ ለመልበስ ለሱ ቦታ እንግዲህ ከሚፈለጉ ተጫዋቾች መካከል አንደኛ መሆኑን ራሱ አረጋግጧል። ቪቲንሃ ለሉካ ሞድሪች ሊሆን የሚችል ምትክ ሆኖ እየታየ ነው። ፖርቱጋላዊው አማካይ በፓሪሱ ቡድን እቅድ ውስጥም ቁልፍ አካል ሆኖ እየታየ ሲሆን እንግዲህ እሱንም ኳሱንም የማሰራጨት ችሎታው እና በተጋጣሚ ሳጥን ውስጥም በተደጋጋሚ መገኘቱ ለሪያል ማድሪድ ሰዎች ሳቢ ተጫዋች ሆኗል። የተጫዋቹ ብቃትን ተከትሎ በአውሮፓ ታላላቅ ክለቦችም እይታ ውስጥ መግባትም ችሏል። በሳንቲያጎ ቤርናቢዩ የቪታኒሃ ብቃት ከቡድኑ አጨዋወት ጋር በትክክል ይጣጣማል ብለው ያምናሉ። ይሁን እንጂ በዝውውሩ ቀላል አይሆንም። ፓሪስ ሳን ዠርሜን የተጫዋቹን ብቃት እንግዲህ የሚያካክስ ትልቅ ዋጋን ካላገኙም ከተጫዋቻቸው ጋርም ለመለየት ፈቃደኛ አይደሉም። የፈረንሳዩ ክለብ ለአማካያቸው ጉዳይ ነገሮች የተገደቡ መሆኑንና ቪታኒያ ማጣትም ለስፖርት ፕሮጀክታቸው ሽንፈት እንደሚሆን ያውቃሉ። ስለዚህም ከሪያል ማድሪድ ጋር የሚደረገው ማንኛውም ድርድር ከከፍተኛ መጠን ይጀምራል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ተጫዋቹ ስሙ ከትልልቅ የአውሮፓ ቡድኖች ፍላጎት መሳቡን እንደሚቀጥል የታወቀ ሲሆን በፓሪስ ሰን ጀርሜን ባሳየው ብቃትም ብዙ ፈላጊዎችን እያገኘ ነው። የስፔን ዋና ከተማ ቡድን እድገቱን በቅርበት እየተከታተሉት ሲሆን በመጨረሻም በሚቀጥለው የውድድር አመትም ገቢያው ላይ ለአማካይ ወሳኝ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው። ባየር ሚኒክ አሁንም የስፖርቲንግ ሊዝበኑን ቬክተር ዮከርሽንና የአርቢ ለብዚሽን በኢንጃሚን ሼስኮ ላይ አይናቸውን ጥለባል። የባየር ሚኒኩ ኮኮብ አጥቂ ሃሪ ኬን በ2026/27 የውድድር ዘመን የሚያልቅ ኮንትራት አለው። ነገር ግን በዚህ ክረምት የሚለቅበት እድሉ ሰፊ ነው። እንግሊዛዊው በ2025 ክረምትም ወደ እንግሊዝ ለመመለስ እያሰበ ነው። ሃሪ ኬን ባየር ሚኒክን በዙሪያው እየገነባ ላለው ቡድንም በጣም አስፈላጊ አካል አድርጎ ይመለከተዋል። ነገር ግን ክሪስቲያን ፉልክ በቢልድ የስፖርት አምዱ ላይ እንዳሰፈረው ባየር ሚኒክ የስፖርት እንግሊዝ በኑን ቪክተር ዮከርሽንና የአረብ ለብዜሽን ቤንጃሚን ሼስኮን ከክለቡ የምኞት ዝርዝር ከላይ ናቸው ብሏል። ብዙ ክለቦች እንግዲህ በዚህ ክረምትም ሁለቱን ተጫዋቾች የማስፈረም ትልቅ የገንዘብ አቅርቦት ለማድረግም ዝግጁ ናቸው። ነገር ግን ባየር ሚኒክ ከሁለት አንዱን የማስፈረም እድሉ ከፍ ያለ እንደሆነ ፉልክ አረጋግጧል። ባየር ሚኒክ ቪክተር ዮከርሽ ላይ አሁንም ፍላጎት አሳይተዋል። ባየርን በዚህ ክረምት ብዙ ገንዘብ የማውጣት ፍላጎት ቢኖረውም ነገር ግን የሃሪ ኬን ምትክ የሚያስፈልጋቸው እንደሆነ ያውቃሉ። ኬን በክረምቱ ከለቀቀ በአጥቂ መስመር ያላቸውና ቶማስ ሙለር ሲሆን፣ ሙለር በሚቀጥለው የውድድር ዘመን ይጫወት እንደሆነ እርግጠኛ አይደለም። ስለዚህም በባየርን ሙኒክ ቀጣይ ሲዝን እንደ አንድ አጥቂ እንግዲህ በቂ እንደማይሆን ነው የሚረዱት። ሆኖም ግን ባየር ሚኒክ አጥቂ ለማምጣት አንዳንድ ተጫዋቾችን መሸጥ አለባቸው። በዚህ አጋጣሚ ቶተናም የማቲያስ ቴልን የዝውውር ክፍያ 60 ሚሊዮን ዩሮ ለመክፈል ፍላጎት ይኖረዋል ብለው ተስፋ ያደርጋሉ። ያ ከሆነ ሌላ አጥቂ ለማዛወር ዝግጁ ይሆናሉ እና ይህ ምናልባትም ቪክቶሪ ኦከርሽ ሊሆን ይችላል። ቪክቶሪ ኦከርሽ አሁንም በባየር ሚኒክ ቁጥር አንድ ኢላማ ነው። በዝርዝሩ አናት ላይ እንግዲህ ፍላጎትም ያላቸው ሌሎች አጥቂዎች አሉ። ባየር ሚኒክ ከማቲያስ ቴል 60 ሚሊዮን ዩሮ ቢያገኝም ለቤንጃሚን ሸስኮ 70 ሚሊዮን ዩሮ ለመክፈል ሊያስቡ ይችላሉ። እነዚህን ሁለት ስሞች ለባየር ሚኒክ ቀጣይ በአጥቂ ቦታ ላይ እንደዋና አማራጭም እንደሚታዩ ነው ዘገባዎች የሚያሳዩት። ሃንስ ፍሊክ ስለ ሮበርት ለቫንዶስኪ የአካል ብቃትና ስለ ሮፊኒሃም ሐሳቡን ሰጥተዋል። የባርሴሎና ዶክተር ካርለስ ሚናሮ ጋርሲያ አሳዛኝ ሞትን ተከትሎ በሌላ ጊዜ ተራዘመ ቢሆንም የ ፕሪሚየር የላሊጋ ጨዋታቸው ሃንስ ፍሊክ በዛ ጨዋታ ላይ ሮበርት ሌቫንዶስኪ ተጠባባቂ ወንበር ላይ አስቀምጦት ነበር። ሌቫንዶስኪ በዛ ጨዋታ ላይ ተጠባባቂ የሆነው በአካል ብቃት ችግር ምክንያትም እንግዲህ እንደሆነ ነው ጀርመናዊ አሰልጣኝ የተናገረው። ሌቫንዶስኪ ብቁ ሆኖ የሚገኝ ይሆናል። ሌቫንዶስኪ አሁን ላይ በከፍተኛ ደረጃ ላይ ነው። ቅዳሜ እንግዲህ እንዲያርፍ ወስነን ነበር። ከጨዋታው በፊት በነበረው የስልጠና ክፍለ ጊዜ ላይም በድካም ምክንያት መጠነኛ ምቾት እንዳልሰማው ነበር። እኛም ደግሞ እሱን ለማሳረፍ ያኔ ወስነን ነበር ሲልም ነው የተናገረው ሃንስ ፍሊክ። ይበንዴ እንዳለ ባለፉት ጥቂት ሳምንታት ውስጥ በዓለም አቀፍ ሚዲያዎች ላይ ብዙ የሚወራው ነገር በዚህ ሲዝን ራፊኒሃ የባሎን ዶር አሸናፊ ግምት ሊሆን ይችላል። በእርግጥ በዚህ ውድድር ዘመን ጥሩ ቢያደርግም እድሉ ሊኖረው ይችላል። እሱ ሁልጊዜም ብዙ ይረዳናል። እናም ያስቆጠራቸውን ግቦች ካያችሁ እሱ ምን ያክል የተሻለ እንደሆነም ግልጽ ነው። ራፊኒሃ እኛን ምን ያክል እየረዳን እንደሆነ ግልጽ ነው በሱ ብቃት ደስተኞች ነን ብለዋል ብራዚላዊ። በዚህ ውድድር ዘመን በባርሴሎና ምክትል ካፕቴንነትን ከያዘ በኋላም ቁልፍ አስተዋጽኦን እያደረገ ነው። ራፊኒሃ በትልልቅ ጨዋታዎችም ትልቅ ተጽዕኖን ማሳደር ችሏል። እስካሁን በዚህ ውድድር ዘመን ራፊኒሃ 27 ጎሎችንና 18 አሲስቶችን ለብሉ ግናናዎቹ አድርገዋል። ተጫዋቹ በዚህ ሲዝን ለባርሴሎና 40 ጨዋታዎችን ሲያደርግ በአማካይ በየ99 ደቂቃው ደግሞ ጎል አስተዋጽኦችን ያደርጋል ተባሉ። ሊቨርፑል አዲስ 300 ሚሊየን ፓውንድ የሚያስገኝለትን የአምስት አመታት ኮንትራት ከአዲዳስ ጋር መፈራረሙ ተገልጸዋል። ሊቨርፑል በነሐሴ ወር ከጀርመን ግዙፉ ኩባንያ አዲዳስ ጋር የማሊያ ላይ ስፖንሰር እንደሚጀምሩ አረጋግጠዋል። ክለቡ የብዙ አመታት ውልን ከአዲዳስ ጋር ይፈራረማል። ሊቨርፑል ለሚቀጥሉት አምስት ዓመታት ከ300 ሚሊየን ፓውንድ በላይ ዋጋ ያለው ክፍያን ከአዲዳስ ያገኛል። ከአዲዳስ ናይክ፣ እና ፒውማ ጋርም በአመት እስከ 60 ሚሊዮን ፓውንድ የሚከፈላቸው እንደ አርሰናል፣ ቼልሲ እና ማንቸስተር ሲቲ ጋርም ሊቨርፑል አሁን ላይ እንደሚቀራረብ ነው የሚታመነው። የፕሪሚየር ሊጉ ሪካርድ ማንቸስተር ዩናይትድ ከአዲዳስ ጋር በአመት ያለው የ90 ሚሊዮን ፓውንድ ውል ነው፣ ምንም እንኳን ለቻምፒየንስ ሊግ ማለፍ ባለመቻላቸው ትንሽ ተቀናሾች እንዳሉት ታውቋል። ሊቨርፑል በ2020 ኒው ባላንስን ትቶ ከናይኪ ጋር የአምስት ዓመታት ኮንትራት ቢኖረውም በአመቱ መጨረሻ ውላቸው ሲጠናቀቅ ግን ከናይኪ ጋር ውላቸው ይቋረጣል። የናይኪ ውል በትንሹ በአመት 30 ሚሊዮን ፓውንድም ሊሆን እንደሚችል ይነገራል። ሊቨርፑል ለመጨረሻ ጊዜ ከአዲዳስ ጋር የሰራው ከ2006 እስከ 2012 ነበር። የጀርመኑ የስፖርት ትጥቅ አቅራቢ ለወንዶች ለሴቶችና ለአካዳሚ ቡድኖች የጨዋታ ማሊያንና የልምምድ ማሊያዎችን ያቀርባል። አዲሱ ስምምነትም ነሐሴ አንድ ይጀምራል ተብሎ ነው የሚታሰበው። የሊቨርፑል እግር ኳስ ክለብ ዋና ስራ አስፈጻሚ ቤሊ ሆጋን እንዳሉት ከሆነ በክለብ ውስጥ ያለ ማንኛውም ሰው አዲዳስ ወደ ሊቨርፑል ሲመለስ በሚያስደንቅ ሁኔታ ተደስቷል። ከዚህ በፊት አንድ ላይ ድንቅ ስኬትን አግኝተናል። አዲዳስና ሊቨርፑል የስኬት ምኞትን ይጋራሉ። በሜዳ አፈጻጸም ላይም የተሻለን ለመሆን እንሞክራለን። ከአዲዳስና ከአዲዳስ ጋርም እንደገና አብረን ለመስራትም የበለጠ ጓግተናል ላለፉት አምስት ዓመታት ናይኪን ላደረገልን ድጋፍ ልናመሰግነውና ለወደፊቱም መልካም ነገር እንዲገጥማቸው እንመኛለን ሲልም የተናገረው የአዲዳስ ዋና ስራ አስፈጻሚ ቢጆርን ጎልደን አክሎ፣ እኛ በጣም ጓግተናል። አዲዳስና ሊቨርፑል እግር ኳስ ክለብ እንደገና አንድ ላይ ይጣመራሉ። ክለቡ በዓለም እግር ኳስ ውስጥም ትልቅ ድጋፍ ካላቸው ታላላቅና ታዋቂ ክለቦችም አንደኛው ነው። ስለዚህም ከነሱ ጋር በመስራታችን እንደሰታለን በማለት በፊርማው መደሰታቸውን አረጋግጠዋል። ባየር ሙኒክ በክረምቱ ሊያደርጋቸው የሚፈልጋቸው አምስት ፊርማዎች የባቫሪያኑ ቡድን ለመጪው የክረምት የተጫዋቾች የዝውውር ገበያ ግልጽ እቅዳላቸው አላቸው ባየር ሚኒክ ለቀጣዩ የዝውውር ገበያ ስትራቴጂ ነድፎ የተለያዩ የሜዳውን ዘርፎች ለማጠናከር በማቀድ ላይ ይገኛል የባቫሪያን ቦርድ ቡድናቸውን ለማጠናከር ቢያንስ አምስት ተጨማሪ ተጫዋቾች እንደሚያስፈልጋቸው ያምናሉ በሙኒክ ሊደሰቱ ያሰቡት የሜዳ ላይ ክፍሎችም የመሀል ተከላካይ የመሀል ሜዳና ፍሎሪያን ቨርትስ ሁለት የክረምት ተጫዋቾች ና እንዲሁም ደግሞ የአጥቂ ክፍልም ለሀሪኬን ተተኪ ወይም ደግሞ ተፎካካሪ ሊያመጡ ያስባሉ የሚዩኒክ የ2025 26 የውድድር ዘመን እቅድ በሂደት ላይ ሲሆን ቡድኑ አሁን ባለው የውድድር ዘመን ወሳኝ ደረጃ ላይ ሆኖ መወዳደሩን እንደቀጠለ ነው በክረምቱ ቅድሚያ ከሚሰጣቸው ጉዳዮች መካከል አንደኛው አሁን ላይ በትልቅ ደረጃ በአውሮፓ ውስጥ ካሉት አማካዮች መካከል አንዱ የሆነ ፍሎሪያን ቨርትስን ማስፈረሙን ይጠቅሳል ሪያል ማድሪድ እና ማንቸስተር ሲቲ ፍላጎት ቢኖራቸውም ባየር ሚኒክ ጀርመናዊውን ኢንተርናሽናል እንግዲህ በፕሮጀክታቸው ቁልፍ አካልም አድርገው እንዲቀላቀላቸውም ፍላጎት እንዳላቸው ነው የሚገልጹት። እንግዲህ ይህንን ማሳመን እንደሚችሉ እርግጠኞች ናቸው። ባየር ሚኒክ በመጪው የውድድር ዘመን ወይም ደግሞ የክረምት የገበያ ግልጽ እንግዲህ እቅድ እንዳላቸው ነው የሚገለጸው። ሌላው ደግሞ ዓላማ ፍጥነት ያለውና ብዙ የግብድሎችን ማቅረብ የሚችል የክንፍ ተጫዋችም ሊሆን ወይም ደግሞ አንድ ወይም ደግሞ ሁለት የክንፍ መስመር ተጫዋቾችን የማምጣት ቦታውን ማጠናከር ይፈልጋሉ። በእነዚህ ቦታዎች ያሉ አማራጮች በክረምቱ ሊለቁ ስለሆነ ቦርዱ በክረምትም በገበያ ላይ መፍትሄን እንዲፈልግ ያደርገባል በተጨማሪም ተጠባባቂ አጥቂ አለመኖር ሀሪኬንን ብዙ ደቂቃዎች እንዲጫወት አስገድዶታል። ይህም ክለቡ ለኬን እረፍት የሚሰጠው አጥቂ እንደሚፈልግ አድርጎታል። ምናልባትም የሚመጣው አጥቂ ኬንን በክረምቱ ሊተካውም ይችላል ተብሎ ነው የሚታሰበው። በተከላካይ መስመር ባየር ሚኒክ በቦርንመዝ ድንቅ ብቃት ያሳየውን የ19 ዓመቱን የመሀል ተከላካይ ዴን ሆጅሰንን በቅርበት እየተከታተሉ ይገኛሉ። ይሁን እንጂ ትኩረቱ በሌሎች ቦታዎች ላይ ቅድሚያ የሚሰጡ ሲሆን የዴን ሆጅሰን ፊርማ በአሁኑ ጊዜም ቅድሚያ የሚሰጠው ጉዳይ እንዳልሆነ ዘገባዎች ያሳያሉ። ማንቸስተር ዩናይትድ በፕሪምየር ሊጉ ፈጣን ተጽዕኖ መፍጠር የሚችሉን ተሰጥኦዎችን ለመመልመል በማለምም በሻምፒየንሺፕ ምርጥ ወጣት ተጫዋቾችን እየተመለከቱ ነው ተብሏል። እንደ ዴይሊ ሜል ዘገባ ከሆነ የዩናይትድ የቅጥር ኃላፊም ክሪስቶፈር ቪቬል በሻምፒየንሺፕ ውስጥ በርካታ ምርጥ ባለተሰጦችን እየተመለከተ ነው። በክረምቱም በበርካታ ዓመታት ባልታየ መልኩ ተስፈኛ ወጣት ተጫዋቾችን ወደ ኦልትራፎር ለማምጣትም እየተሰራ ነው። ከዩናይትድ ራዳር ዋነኛው ኢላማ ከሆኑት መካከል አንደኛው የሚድልስ ቦሮ አማካይ ሀኪኒ ሲሆን፣ በዚህ የውድድር ዓመትም በሻምፒየንሺፕ ድንቅ ብቃትን እያሳየ ነው። አኪኒ ገና የ2 ዓመት ቢሆንም ለሚድልስቦሮ ከ100 በላይ ጨዋታዎችን አድርጎ እራሱንም ከእንግሊዝ ከ21 ዓመት በታች ቡድንም ውስጥ መደበኛ ጀማሪ አድርጎ እንዳቋቋመ ይገለጻል። ተጫዋቹ ባሳየው አስደናቂ ብቃት የዩናይትድ የቀጠር ቡድን ቀልብ ሳቢ ሲሆን በፕሪሚየር ሊጉም ትልቅ ተጽዕኖ የመፍጠር አቅም አለው ብለው ያምናሉ። ዩናይትዶች በ2020 ከበርኒንግሃም ሲቲ ቦሪሲያ ዶርትመንድን ለመቀላቀል ከመምረጡ በፊት በጁድ ቤሊንግሃም ጋርም ሲያያዙ የቆየ ቢሆንም በመጨረሻም ቤሊንግሃም ዶርትመንድ መግባቱ ይታወሳል። ዩናይትዶች በድጋሚ ሌላ ባለ ተሰጥኦ እንዲመጣላቸውም ይፈልጋሉ። በሻምፒዮንሺፕ ውስጥ ሌሎች ሁለት ተስፋ ሰጪ ወጣት ተጫዋቾች እየተከታተሉ ይገኛሉ። የሰንደርላንዶች ሁለቱ ተጫዋቾች ክሪስ ሪግ እና ጆብ ቤሊንግሃም ናቸው። የ17 ዓመቱ ሪግ እና የ19 ዓመቱ ቤሊንግሃም ሰንደርላንድ በዘንድሮው የውድድር ዘመን ለደረጃ እድገቱ ትልቅ አስተዋጽኦ አድርገውለታል። ሁለቱም ተጫዋቾች በየራሳቸው ሚናም አስደናቂ ሆነዋል ነው የተባለው። ዩናይትዶች ከሪግ ጋር ከህዳር ወር ጀምሮ ሲያዙ ቆይተዋል። ሪግን እንደ አስፈላጊ ፊርማም አድርገው እንደሚያዩት ነው የተዘገበው። ሰንደርላንድ ለሪግ 25 ሚሊዮን ፓውንድ ዋጋ እንደሚፈልግም ተዘግቧል። ምንም እንኳን ይህ ዋጋ ሰንደርላንዶች ወደ ፕሪምየር ሊጉ ካደጉ ዋጋው ሊጨምር ይችላል ብለው ቢያምኑ ሶስቱም ኢላማዎች ሃኪን፣ እንዲሁ ደግሞ ሪግ እና ቤሊንግሃም አማካዮች በመሆናቸው ዩናይትድ ከነሱ አንዱን ወይም ደግሞ ሁለቱን ብቻ እንዲያስፈርም ይጠበቃል። ያም ሆኖ ግን ክለቡ በሻምፒዮንሺፕ ውስጥ ጥሩ ታዳጊ ወጣቶችን በመመልመል ቁርጠኝነት እንዳለው ግልጽ ነው። ለወደፊቱ ጠንካራ ቡድን ለመገንባት በማሰብ ዩናይትዶች በወጣቶች ላይ ለመስራትም እየተዘጋጁ እንዳሉ ዘገባዎች ያሳያሉ። ማንቸስተር ሲቲ ለእንግሊዛዊው አማካይ ፊርማ ተመራጩ ክለብ እንደሆነ እየተገለጸ ይገኛል። ማንቸስተር ሲቲ አማካዩ አደም ዋርተንን ከክሪስታል ፓላስ ለማምጣት ተመራጭ ቡድን እየሆኑ ነው። በፔፕ ጓርዲዮላ የሚመራው ቡድን ለመጪው የዘወር መስኮተ አማራጮችን መገምገሙን ቀጥሏል። በክረምቱ በመሃል ሜዳ እድሳትም ለማድረግ እየተዘጋጁ ያሉት ሲቲዎች አደም ዋርተንን ለማስፈረም አሁን ላይ ቅርብ መሆናቸው እየታወቀ ይገኛል። በርካታ የፕሪምየር ሊግ ቡድኖችም ለወጣቱ ተጫዋች ፍላጎት አሳይተዋል። የአንድ ዓመቱ አማካኝ እንደ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲና ሊቨርፑል ያሉ ቡድኖችንም ቀልብ ሲሆን፣ እነዚህ ቡድኖች በወጣቱ ችሎታ የመሃል ክፍላቸውን ለማጠናከር ይፈልጋሉ። በክሪስታል ፓላስ ያሳየው ብቃት ተጫዋቹን በቅርብ ለሚከታተሉት ክለቦችም ወሳኝ እንደሆነ እየተገለጸ ይገኛል። የአማካዩ የወደፊት ሕይወት በክረምቱ ገበያ ላይ ይወሰናል። ማንቸስተር ሲቲ ከሁሉም በፊት አደም ዋርተንን ማስፈረም ይፈልጋሉ። የሲቲ የዋርተንን መምጣት ለቡድኑ ጥልቀትን ይጨምራል። ሮድሪ እንግዲህ በውድድር ዘመኑ ለረጅም ወራትም አለመገኘቱም በዚህ ቦታ ላይ አማራጮች ባለመኖራቸው ክለቡ አቅም ባለው ተጫዋች ላይ ኢንቨስት እንዲያደርግም ያደርገዋል። አደም ዋርተን እድሜው ትንሽ ቢሆንም በከፍተኛ ደረጃ መወዳደር እንደሚችል ያሳየ ሲሆን በተለያዩ የአማካይ ክፍል ሚናዎችን መጫወት መቻሉ ለየትኛውም ቡድን ማራኪ አማራጭ አደርገዋል። ሆኖም ግን የሱ ፊርማ ርካሽ አይደለም፣ እናም ሲቲ ፊርማውን ለማግኘት ብዙ ገንዘብ መክፈል አለበት። የክረምቱ ገበያ አሁንም ተጨማሪ ተጫዋቾችን ወደ ኢቲያድ ሊያመጣ ይችላል እና ማንቸስተር ሲቲ ቀድሞውኑ አደም ዋርተንን ለማስፈረም እያሰቡ ነው። ቲያጎ ሞታ የዩቬንቱስ ቦርድ ትዕግስትን እያስጨረሰ ነው። ጣሊያናዊው አሰልጣኝ በቢያንኮ ኔሮቹ ከፍተኛ ትችት እየደረሰበት ይገኛል። ሞታ በቱሪን ያለው ሁኔታ ከጊዜ ወደ ጊዜ በውጥረት እያለፈ ነው። ከቀናት በፊት ዩቬንቱስ በሜዳው በአታላንታ አራት ለዜሮ ከተሸነፈ በኋላ ነገሮችን በአሰልጣኙ ላይ እየከበዱ ይመስላሉ። የእውዱ ሽንፈት በቦርዱና በደጋፊዎች ውስጥም ከፍተኛ ቁጣን የቀሰቀሰ ሲሆን አሰልጣኙ ላይ አሁንም ጫናዎች እየበረቱ ይገኛሉ። የዩቬንቱስ ቦርድ በቲየጎ ሞታ ላይ እምነት መጣል ጀምሯል። አሳፋሪ ሽንፈት ብቻ ሳይሆን ከአምስት አስርት ዓመታት በኋላ በኋላም እንግዲህ የተባለ አሳፋሪ የሜዳ ላይ ሽንፈትም ያሳየ ሲሆን ይሄ ውጤት የቡድኑ አስቸጋሪ ወቅትም የሚያንጸባረቅ ነው። አሰልጣኙ የክለቡን ታላቅነት ወደ ነበረበት ለመመለስም ታስቦ ቢመጣም እስካሁን ድረስ ውጤቱ የጠበቀውን ያክል ግን ሊሆንለት አልቻለም። ከቻምፒየንስ ሊግ ቀደም ብሎ መውጣቱ በሱፐር ካፕ እና በጣሊያን ካፕም ሽንፈት ጋር ተዳምሮ ዩቬንቱስ ሌላ ዋንጫ ያላነሳበት ዓመት ሆኖ ማሳለፉ የማይቀር መሆኑን ያረጋግጣል። አሁን ላይ ዩቬንቱስ በስኩዴቶ ሳያሸንፍ አምስት የውድድር ዘመናትን አሳልፏል። ክብር ለለመደው ቡድን ተቀባይነት የሌለው ነገር ነው። በተጨማሪም ቲያጎ ሞታ ከአንዳንድ ተጫዋቾች ጋር የሚያደርገው ግጭትም ራሱን አሰልጣኙን እየጎዳው እንደሆነ ታውቋል። ምንም እንኳን ዩቬንቱስ በሲሪኤ ለማሸነፍ ቀላል ቡድን ባይሆንም በተደጋጋሚ ነጥቦችን ማጣታቸው በቀጣይ አመትም በቻምፒየንስ ሊግ የመወዳደር እድላቸውን እንዳያጡ ተሰግቷል። ሞታ ከአንዳንድ ተጫዋቾች ጋር ግጭት ፈጥሯል። በተጨማሪ ጉዳቶችም ሁኔታውን የበለጠ አሰልጣኙ ላይ እንዳወሳሰበበት የታወቀው ሞታ በአሁኑ ጊዜ ስራው በከፍተኛ ደረጃ አደጋ ላይ አይደለም። ነገር ግን በሚቀጥለው ዓመት የቻምፒየንስ ሊግ ቦታን ማረጋገጥ ካልቻሉ የሞታ ነገር ለድርድር የማይቀርብ ነገር ነው። ዩቬንቱስ ከምርጥ አራቱ ውስጥ ያለውን ቦታ ማስጠበቅ ካልቻለም የቲያጎ ሞታ ወደፊት እጣፈንታ እንግዲህ ላይሆን እንደሚችል በዩቬንቱስ ላይቆይ እንደሚችል ዘገባዎች ያሳያሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስለደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ምስጋናችን ላቅ ያለ ነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ፕሮግራማችን ዳግም ተመልሴን የምንገናኘውናል። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።